ሰላም ጤና ስጥልን። ክብራና ኩራት ተመልካቾች እንዴት ናችሁ? እንኳን ለስቅለት በዓል በሰላም አደረሳችሁ፣ አደረሰን። ዛሬ ቤተክርስቲያን ከመውጣቴ በፊት ልንገራችሁ ብዬ ነው፣ አንድ ነገር ትዝ አለኝ። አይገርማችሁ የዛሬ አስራ አምስት ዓመት ባለቤቴ ለልጄ ህይወት ለእኔ ሞት የፈረመበት እለት ነበረ። አይገርም ያንን ቀን ትዝ ብሎኝ ነው። በዛ ላይ ደግሞ ዛሬ እንድነግራችሁ ያደረገኝ ምንድነው ታውቃላችሁ? ከስቅለት ጋር መገናኘቱ እድሜ የተጨመረልኝ የዛሬ አስራ አምስት ዓመት ልጅየውም እናትየውም ተስፋ የላቸውም። በተለይ ግን ቶሎ ቀድመን ኦፕሬሽን ካደረግናት፣ ቶሎ እናትየውን ከልጁ ከለየን ልጁን ማትረፍ እንችላለን፣ እናትየውን ግን ማትረፍ አንችልም። ስለዚህ መፈረም አለበት ተባለ። ባለቤቴ ትክክለኛ ውሳኔ ነበረ ባለቤቴ ውሳኔ ማይከርማችሁም እሺ ብሎ ፈረመ። ከዛ በኋላ ለአምላኩ ጸሎቱን የጀመሩት ከአርባ አምስት ደቂቃ በኋላ የኔን ሞት የምትሰማበት የልጅን ህይወት የምትሰማበት ተብሎ የፈረመባት እለት ናት ዛሬ። ግርማችሁ እንዴት እንደሚያስጨንቅ እኔ አላቅም። ይሄንን ታሪክ ለካ ሆስፒታል ድረስ ፊቱንም እጁንም እግሮቹንም ሽፍንፍና አድርጎ መቶ ከተወሰነ ደቂቃ በኋላ ከአርባ ደቂቃ በኋላ የባለቤቱን ህልፈተ ህይወት የሚሰማ ቻውል ይላት ገብቶ ነበረ። ባለቤቷ ወይም ባለቤት የራሴን ታሪክ ያደል የምነግራችሁ ገብቶ ነበረ። ማንም ደግሞ ይሄ ጥቁር አላቆማ ዶክተር አንተን ዶክተር መኮንን ይባላል ያዋለድን በጸጋ ሆስፒታል። በዚህ አጋጣሚ በጸጋ ሆስፒታል ባለውለታዎች ናቸው። ከልብ ማመሰግኑ እዚያ ያላችሁትን ዶክተሮች በሙሉ ማለት ነው። እና ፈረም ተብሎ የፈረመበት ዕለት ነው። ደሜ በጣም በመጨመሩ ምክንያት ባለቤትየውን ወይም እናቲቱን ማትረፍ አንችልም፣ ልጁን ግን እንሞክርል ያለ በለዚ ሁለቱንም ታጣለን። ምርጫ ያንተ ነው። ከፈረምክ እናትየው መጥረፍ አትችልም፣ ልጁን ግን እናተርፈዋለን። ቶሎ ብለ ወስን ተባለ። ወሰነ ለልጄ ህይወት ለእኔ ሞት ፈረመ። ከዛ በኋላ መጥቶ ሊሰናበት ነበር ለካ። ከዚያ ይሄ ሰው ታውቂያለሽ አሉ። ኦፕሬሽን ክፍል ገብቻለው እንደዚህ ተዘረጋግቻለው ሲሆን ግን አይገርማችሁም? ከዛ ሲመጣ ሳየው ማኑ ደግሞ የጥቁር ሰው ጥቁር እያሳያችኋት እንወዳታ ልጄ እንዲያደግሮ ምን እያልኳቸው ሲስቁብኝ ነበር ለካ ባለቤቴ ነው እና ከዛ ረባለ በሀይሉ ነው አሉ እየተደሰትኩት ደስተሴ ባልኝ እንኳን መጣ ባየ ናጀህን ያዘ እጄን ያዘ። በቃ እንደዛ ከሆነ ልክ ይሄ ስትወልዱ ልጁን የሚቀበለው ዶክተር አለ አለ ህፃናት የሚቀበል እንደተወለደ ልጄን ለባሌ ነው የምትሰጥልኝ። ከዛ ባየ ስነቃ ልጄን አቅፈል አንተ እጅ ላይ ነው። ልጄን ማየት የምፈልጉ ስነቃ አንተን ነው ማየት የምፈልገው እያልኩ ስለው ለካ ባለቤቴ ላይ ሀዘኑን እየጨመርኩበት እንደሆነ አላቅም። እሱ ትሞታለች ተብሎ ለሞቴ ፊርማ ፈርሞልኝ እንደሆነ የሚያውቅ እሱ ብቻ ነው፣ እኔ አላቅም ነበር እና ከዛ ልክ ይህን ቃል ከነገርኩት በኋላ ለካ ስነ ስነቃ አንተ ልጄን ይዘህ አገኘ ነው የምፈልገው ብዬ ስለው፣ ይችን ሰዓት ለካ መቋቋም አልቻለም ዞር ስል እየሄደ፣ እንዴት ነው የምትሄደው ና እያልኩት ከዛ በኋላ ምን አላውቅም። ማደንዝዣ ተሰጠኝ አለቀ። ደካሲያችን ነገር መቋቋም ስላልቻለ አላወግሽ፣ ለአንቺ ሞት ለልጄ ሕይወት እንደፈረሙ ግን ምርጫ ስላጣሁኝ ነው መሆን ስለነበረበት ነው አለ። ዛሬ ሌሎኝ ሳስበው ትክክለኛ ውሳኔ ነበረ ያንተ መፈረም ወይም የባለቤት የመፈረም ነገሮችን ልጃችንንም እኔንም በህይወት እንድንኖር ያደረገችበት ልዩ ቀናት። ዛሬ ሚያዝያ አስር ልጄ ተመስገን የተወለደበት እለት። ለዛ ነው ባለቤቴ ልጄ ተመስገን ዘላለሜ፣ ሳመሰግነ እኖራለው ፍርሜ የገባሁት በሰጣችሁ ምርጫ ቢሆንም አምላኬ ግን ምርጫው ሰፊ ነበር፣ ብሎ ሲጸልይም ነበር። ጸሎቱ የተሰማበት ዕለት ዘላለሜን በህይወት ከተረፈች ስሙንም ተመስገን ብሏለሁ፣ አምላኬንም ዘላለሜን ሳመሰግነው ብሏለሁ ብሎ የወሰነበት እለት ነበር እና ያቺ ድንቅ ፊርማ እየተፈረመችው ዛሬ ነበር። ዛሬ ደግሞ ስቅለት ነው። በስቅለት እለት መሀሉ ለእኔ እጥፍ ድርብ ሆነልኝ፣ አምላኬን እንዳመሰግነው ሆንኩኝ። አስራ አምስት ዓመቴ ይሄኔ ሞቼ ነበር፣ ተረስቼ ነበር። ግን አምላክ ዕድሜ ቀጠለልኝ። እነሆ አስራ አምስት ዓመት ልጄም አስራ አምስት ዓመቱ እኔም እንደ አዲስ ህይወት የተቀጠለልኝ አስራ አምስት ዓመት ዛሬ ነው። ዛሬ ደግሞ እንድነግራችሁ ያደረገኝ እርግጥ ነው። ከዋም በፊት ነግራችሁ ነበረ ዩቲብ ልለቀው፣ ዛሬ ግን ስቅለት ነው። ከስቅለት ጋር መገጣጠሙ በጣም ስለገረመኝ ነው፣ ይህንን ነገር ሳላጋራችሁ ማለፍ ስላልፈለግኩኝ ነው። እና ደሴል ት ይሞ ነበረ ምን ነበር እኮ ግን የዛሬ አስራ አምስት ዓመት እውነቴን፣ ዛኔ ሞቼ ቢሆን ኖሮ ህይወቴ ምን ነበር? አይገርምም። ረስቼዋለሁ። ከአምላኬ ጋር ነበር መሆን ይህስ፣ ከሴጣን ጋር ምን ነበረ መግባሬ? ረስቼዋለሁ። ከዛ በፊት የነበረውም ህይወቴ አምላኬ ያንንም ረስቶልኛል ብዬ አስባለሁ። ምነበረ ግን አይገባቸው ላክበምረ ድሜ ስለጨመርክልኝ አመሰግናለሁ። እድሜ ስለጨመረልኝ ስላቆየ በህይወት እንድኖር ከልጆቼ ጋር አብሬ እንድኖር ስላርገኝ ልጆቼም እናቴ ሌላቸው እንዳይሆኑ ስላደረገ በእናትም በአባትም እቅፍ